በአርባ ምንጭ ከተማ ከተማም በመድኃኒት መደብሮች የሚስተዋለው አላስፈላጊ የዋጋ ጭማሪ ነዋሪውን ለከፍተኛ ምሬት ዳርጓል። የደቡብ ቴሌቪዥን ሰሞኑን በአርባ ምንጭ ከተማ ተዟዙሮ ያነጋገራቸው ነዋሪዎች እንደሚሉት ከሆነ በግል የመድኃኒት መደብሮች የመድኃኒት ሽያጭ ዋጋው የማይቀመስ ሆኗል። በመድኃኒት አንጻር ስትታይ በግል ፈርማሲዎች ያለው የመድኃኒት ግዢ ዋጋ እጅግ በጣም ወድረው ከድሃ አቅም ጋራ የሚሄድ አይደለም። መድኃኒት አቅራቢዎት ይሁን ምን ይጥረት ይሁን የመድኃኒት ዋጋ በግለሰብ ደረጃ በጣም በጣም ጨምሮ ከአቅም በላይ ሆኖ መድኃኒት መግዣ አጦ ቤት የሚቸገሩ ሰዎችም እንዳሉ ይታወቃል። አሁን እኔ የሊፋንትሪ የሚባል መድኃኒት ነው እንዲገዛ እዚህ የመጣሁት። ይሄ ውጪ 80 ብር ነው ነው የሚሉት አሁን እዚህ ሲመጣ ግን 20 ብር ነው የሚሉት። የ50 ብር ልዩነት ማለት በጣም ከፍተኛ ልዩነት ነው። ሰባት መቶ ስምንት መቶ የሚገዙ መድኃኒቶችን በሁለት መቶ በሶስት መቶ ከፍ ብል እንደዛ እየገዛ ነው ያለንበት ሁኔታ አለ። ይህን የመድኃኒት ዋጋ ንረትን የሚያስታግሱ የማህበረሰብ መድኃኒት መደብሮች በከተማዋ በጣት የሚቆጠሩ መሆናቸውን የሚናገሩ ነዋሪዎቹም የአርባምንጭ ጤና ሳይንስ ኮሌጅን ጨምሮ ጥቂት መደብሮች ባይኖሩ ኖሮ ችግሩ የከፋ እንደነበረም ያስታውሳሉ። ከተማችን በሶስት አራት ቦታዎች የሕዝብ መድኃኒት ቤቶች መገኘታቸው እጅግ በጣም ለድሃው ህብረተሰብ ጠቃሚ ሆኖ ነው የሚታወቀው። የአርባምንጭ ጤና ሳይንስ ኮሌጅም እጅግ በጣም ጥሩ በሆነ ሁኔታ እንዲሁም የጤና ሳይንሱ ከሁሉም በዋጋ ደረጃ የተሻለ ሆኖ ነው ያገኘው። እዛ መጀት አይቻለሁ። ምርመራ ላይ ላብራቶሪ ምርመራ ሂሳብ ጥያቄያቸው ለድሃው እጅግ በጣም የቀረበ ነው። ትንሽ መድኃኒት ማአት ገንዘብ ይጠይቃል። በዚህ ህብረተሰቡ ይጨነቃል፣ ይቸገራል። መድኃኒት ከመግዛት ከነ በሽታው ቤት ሄደው ይቀመጣል፣ ይታመማል ይሞታል እና ያ ስለሆነ መድኃኒት በዚህ አይነት ሁኔታ መንግስት አማራጭ እንትኖችን ማቅረብ ቢችል የተሻለ ነው። የአርባ ምንጭ ጤና ሳይንስ ኮሌጅ ዲን ዶክተር አዳነ አልቶ በበኩላቸውም በከተማዋ ከጊዜ ወደ ጊዜ እየናረ የመጣውን የመድኃኒት ዋጋ ጭማሪን ለማስታገዝ ኮሌጃቸው በአርባ ምንጭ ከተማ የማህበረሰብ ፋርማሲ ለመክፈት ቀዳሚ እንደነበረም ያስታውሳሉም። መድኃኒቶችን በዝቅተኛ ዋጋ ነው የምንሸጠው ፈላጊዎች ብዛት ስለነበረ ቶሎ ቶሎ ነው የሚያልቁ። መድኃኒቶችን ከኢትዮጵያ መድኃኒት አቅራቢ አገልግሎት ድርጅት ብቻ ነው የምናመጣው። አርዚ አርባ ምንጭ ላይ ካጣን፣ ሀዋሳ ላይ ካጣን፣ አዳማ እና እስከ አዲስ አበባ ድረስ ሄደን እናመጣለን። ስለዚህ ምንድነው ዝቅተኛ ዋጋ መሸጣችን ፐርሲስታንት ነው የሚሆነው። ከግለሰብ የምንገዛው ነገር የለ። ዶክተር አዳነ አያይዘውም በከተማዋ በግል መድኃኒት መደብሮች የሚስተዋለው የመድኃኒት ዋጋ መናር በዚሁ ከቀጠለም የመንግሥትን አክሞ የማዳንን ፖሊሲ አደጋ ላይ እንዳይጥለው ጥንቃቄ ሊወሰድ ይገባልም ብለዋል። የጋሞ ዞን ጤና መምሪያ ኃላፊ አቶ ዮሴፍ አናቃ በበኩላቸውም የአርባ ምንጭ ከተማን ጨምሮ በዞኑ ከተሞች የሚስተዋለውን ሕገወጥ የዋጋ ጭማሪን የማህበረሰብ ፋርማሲዎችን በማበራከት መቅረፍ እንደሚቻልም ይናገራሉ። በተለይ መድኃኒት ዋጋ ከመጨመሩ ጋር ተያይዞ ሕብረተሰቡ ተመጣጣኝ የሆነ ገንዘብ መድኃኒት ማግኘት እንዳለበት እኛ ደግሞ እንደ ዞን እንደ ክልልም አዲስ ኢኒሽቲቭ ተጀመረው አለ። የኮሚኒቲ ፋርማሲ ወይም የማህበረሰብ መድኃኒት ቤት በሚል የተጀመረ ኢኒሽቲቭ አለ። ይሄ ቅርብ ከአንድ ዓመታት ወደዚህ መዋጥሮ እና ይሄ እንደው ምንድን ነው በተለይ በወረዳ ከተሞች ላይ፣ በዞናችን ርዕሰ ከተማ ላይ ለህብረተሰቡ ከመንግስት ተቋም ጭምር በወረደ የመድኃኒት የማቅረብ ሁኔታዎች አሉ። ከዚህ ጋር ተያይዞ በዞናችን ወደ ስድስት የማህበረሰብ መድኃኒት ቤቶችን ገንብተን ለህብረተሰባችን በተመጣጣኝ ዋጋ ኢብን የመንግስት ተቋም ላይ የሌሉ መድኃኒቶችን ከዛ በቅርበት እንዲያገኙ ጭምር የማመቻች ስራዎችንም ሰርተን ወደ ተግባር ገብተናል። የአርባ ምንጭ ከተማን ጨምሮ በዞኑ በኮንትሮባንድ መልክ የሚገቡ መድኃኒቶችንና ህገወጥ የዋጋ ጭማሪ በሚያደርጉ መድኃኒት መደብሮች ላይ ጠንካራ ቁጥጥር እየተደረገ ነው ያሉት አቶ ዮሴፍ፣ በዚህም ከ20 ሚሊዮን ብር በላይ የሚያወጡ የተለያዩ መድኃኒቶች በቁጥጥር ስር እንዲውሉ ስለመደረጉም አስታውሰዋል።